ሰላም ጤና ይስጥልን። አድማጭ ተመልካቾቻችን የተለያዩ ዘገባዎችን ይዤ መጥቻለሁ። ዘገባዎችን ወደ እናንተ እያደረስኩ ባአብሪያችን ቆየ በለጠ ካሳ ነኝ። ዛሬ መጋቢት 17 2017 ዓም የመጀመሪያ ዙር ዘገባዎቹን በበርካታ አካባቢዎች አጠናቅሬ ይዤ ቀረብ ያለው እናንተም እየተከታተላቸው አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በሰዓት ከምሰማቸው መረጃዎች መካከል በካምፕ ውስጥ እጅ ሰጥተው የነበሩ ታጣቂዎች እንደዚሁ ተረሽነዋል የሚለውን መረጃ ጨምሮ አዲስ አበባ ከተማ አስደንጋጭ እንደዚሁ በተለይ በመንግስት ቢሮዎች ላይ ሊፈጸም የታሰበ ተግባር እና ዕቅድን በተመለከተ እንደዚሁ መረጃ ይዣለው። እነዚህ እና ሌሎች መረጃዎችን ከተለያዩ አካባቢዎች ወደ እናንተ እያደርስኩ አብሬያቸው ይሆናል። እነዚህ መረጃዎች እየተከታተላችሁ አብራቸው ትቆዩ በአክብሮት ጋብዛለሁ። እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጥቆማና ሳይት ኖራቸው ጥቆማ ዜና ጂሜል ዶት ኮም እንዲሁም ደግሞ በቴሌግራም ዋትሳፕ፣ ሜሴንጀር፣ ቲክቶክ እና ትዊተር የውስጥ መልእክቶች ታስቀምጡ ሊ ትችላላችሁ። በርካቶቻችሁ ይህን እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። የሰጣችኋቸው ጥቆማዎች፣ ምልከታዎች እንዲሁም ደግሞ መረጃዎች ተመልሰው ወደ እናንተ የሚቀርቡ ይሆናል። ብርቱ ተሳትፎ እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። እንግዲህ የተለያዩ መረጃዎች እናያስኩት እንደነገርኳችሁ፣ እነዚህ መረጃዎች በቅደም ተከተል ትሰማላችሁ። ከዛ በፊት ግን የአስተያየቶቻችሁ መካከል የተወሰኑትን ላድርስ ከላካችሁልኝ በፕሮሚስ ኦፍ ሪፎርም ኤንድ ጎቨርናንስ ሪያሊቲስ ኤግዛሚኒንግ ዘ ሌጅሜሲ ኦፍ ክራይስት ኢን አብይ አህመድ የሚል እንግዲህ በአብይ አህመድ ለውጡ ቃል ኪዳንና አሁን ያለው ሪያሊቲ አብይ አህመድ ሲመዘን የሚል የሪሰርች በሶስት ምሁራን የተሰራ ሪሰርች ልካችሁልኛል። በእጅጉ ነው የማመሰግነው። በዝርዝር ይመለከተዋለሁ ወደፊትም ከዚህ ውስጥ እንግዲህ አሁን በየቀኑ ለምንሰጣቸው መረጃዎች በአባሪነት ወይም ደግሞ በማስረጃነት የሚቀርብ የጥናታዊ ጽሁፉን አካል ይዤ የሚቀርብ ይሆናል ወደፊት። አመሰግናለሁ። እንግዲህ ከሶስት የዩኒቨርሲቲ ምሁራን በጋራ እየሰራችሁት ነው እንግዲህ አብይ አህመድ ለውጡንና አስተዳደሩን በሪፎርም ከመጣ በኋላ አሁን ያለው ሪያሊቲ ምን ይመስላል የሚለው ላይ ያተኮረ ጥናት ነው። በእጅጉን የማመሰግነው እንግዲህ ጥናት በርካታ ጉዳዮችን እንዲዳስስ ሊሆን እንደሚችል እገምታለሁ፣ እመለከተዋለሁ። ሌላው ከመልእክቶቻችሁ መካከል በተለይ የአማራ የህልውና ትግል መልካም እድሎች እና ፈተናዎች የሚል እንደዚህ ረዘም ያለ ጽሁፍ የላካችሁልኝ አላችሁ። አድማኝ ተመልካቾች አማራነት በራሱ በአማራውና በሌሎቹ ያለው አተያይ ምን ይመስላል የሚለው እንደዚሁ ንዑስ ርዕስ የአማራን ትግል ከሃይማኖታዊ ምልከታዎች አንጻር እንዴት ይታያል፣ እንዴት ለመለየት ይቻላል፣ እንዴት ምልከት አለው፣ እንዴት ማላቀቅ ይቻላል የሚል ንዑስ ርዕስ ያለበትን እንዲሁም ደግሞ የአማራ ትግል በትግል ሂደቱ ውስጥ ከዚህ በፊት የገጠሙ ሂደቶችና የተሰጡ መፍትሄዎችንም በተመለከተ የትምህርት ተቋማት በአዳዲስ ሃይማኖታዊ ይዘት ይዘው መምጣታቸው የሚፈጥረውን እንደ አሉታዊ ተጽዕኖ በተመለከተ እንደዚሁ በረዘም ያለ ጽሁፍም ያደርሳችሁን ያላችሁ በእጅጉን የማመሰግነው ይኸው ደርሶኛል። እንግዲህ ከነዚህ ባሻገር በተለያዩ አካባቢዎች ጥቆማዎችን የሚያደርሳችሁ አላችሁ። የላካችሁልኝ በህዝብ ላይ የሚፈጽሙ ሰቆቃዎችን በየአካባቢያቸው የተመለከታችሁትን እያደረሳችሁ ነው የምትገኙት። ከነዚህ መካከል ካደረሳችሁኝ በህዝብ ላይ ሰቆቃ በሚፈጸምበት በተለይ ማክሰኝት ከተማ የስድስት ዓመት ህፃን ታግታ ተወስዳለች ከተማ ውስጥ የታገተች ዛሬ አምስተኛ ቀኗ እንደሆነም እንደዚሁ አድርሳችሁ እኛ ላይ። የታገተችው ህፃን ልጅ በጠራራ ፀሐይ ነው የታገተችው። ከቤቷ ነው እየተወሰደችው በባጃጅ ነው አጋቾቹ መጥተው እየወሰዷት። ይህንን በተመለከተ እየተፈጸመ ያለ ግፍና ሰቆቃ መቆም አለበት። ያው በተደጋጋሚ በዚህ ጉዳይ ላይ እንግዲህ በርካታ አስተያየቶችን እና መልከታዎችን በየቀኑ አጋርቻለሁ። መረጃዎችንም መሰረት ያደረጉ አስተያየቶችንም እንዲሁም ደግሞ ጥቆማዎችን አድርሻለሁ። እገታ የሚፈጽሙ አካላት በግልጽ ወንጀለኛ ወንበዴ ነው የሚባሉት ይህንን በመፈጸም በኩል የመንግስት የጸጥታ ኃይሎች ከአሁን በፊት ጎንደርን፣ ባህር ዳርም እጃቸው በብዛት እንዳለበት የተያዙ አጋቾችን ጭምር ፖሊሶች ቀድመው ገድለዋል፣ መረጃ ሲያወጡ። ይህንን ጨምሮ እንግዲህ ከዚህ ጀርባ ያለውን አጠቃላይ ሁኔታ በመጠቀም እገታ የሚፈጽሙ ማህበረሰቡን የሚያማርሩ አካላት እና አሁን ባለው የህልውና ትግል ላይ አሉታዊ ተጽዕኖ መምጣት እንዲመጣ የሚፈልጉ አካላት አሉ። ይህን ጉዳይ በግልጽ መመርመር ያስፈልጋል። ህዝቡ ግን በየትኛውም አቅጣጫ ሰቆቃና ግፍ ሊፈጸምበት አይችልም። ይህንን ማህበረሰቡ እየተከታተለ እውነታውን ማውጣት አለበት። መጋቢት ስምንት እና መጋቢት ዘጠኝ በተመሳሳይ ማክሰኝት አቅራቢያ እንደዚሁ ከተሽከርካሪ ላይ ሰዎች ተወስደው ታግተዋል። ይህንን በተመለከተ የአማራ ፋኖ ጎንደር አንድነት በአሰራጨው ዘገባ እዚህ አካባቢ እገታ ከፈጸሙ አጋቾች መካከል ሁለቱ ላይ እርምጃ ስለመሰዱ ፋኖ ገልጿል። እንግዲህ በተለያዩ አካባቢዎች ያሉትን እውነተኛ መረጃዎችን በዝርዝር መያዝ ያስፈልጋል። ጉዳዩ በጅምላ ሲቀርብ አሉታዊ ፍረጃ፣ አሉታዊ ፕሮፓጋንዳ ስላለው ነው። ማነው ያገተው፣ ማነው ያሳገተው፣ መቼ ነው፣ እንዴት ነው የሚለውን አስፈላጊ ጥቆማና መረጃዎችን ማድረስ ያስፈልጋል። ከዚሁ እንግዲህ ከወጣቶች ግድያ ጋር በተያያዘም እንደዚሁ ደምቢያ መጋቢት 15 2017 ግራድጌ ቀበሌ ሁለት ወጣቶች በአሰቃቂ ሁኔታ ተረሽነዋል። እነዚህ ወጣቶች ከሚሊሻ ጋርም ሆነ ከፋኖ ጋር ምንም አይነት ግንኙነት የሌላቸው ወጣቶች ናቸው እየተረሸኑት። በሚያሳዝን ሁኔታ ሁለት ወጣቶችን የመንግስት የጸጥታ ኃይሎች መንገድ ላይ ነው የረሸኑት ተብሏል። መሸንቲ እንደዚሁ ሰሜን ሜጫ አቅራቢያ ሙገርና ወንበሪ ተብሎ የሚጠሩ ቀበሌዎች መጋቢት 16 ትላንት ከቃርቀኛ ጸበል ሲመለሱ የነበሩ ወጣቶች እንደዚሁ ፀጉር አሳድጋቸዋል በሚል በመንግስት የጸጥታ ኃይሎች ተረሽነዋል። አርሶ አደሮችን በዚህ አካባቢ ፋኖን ያለበትን አሳዩን በሚል ከፍተኛ ድብደባ እየተፈጸመባቸው እንደሆነ እንደዚሁ ከአካባቢው ከላካቸውን ሊመልክቶች ለመመልከት ችያለው። በተለይ እዚህ ሙገርና ወንበሪ አካባቢ ከተገደሉት ወጣቶች በሚያሳዝን ሁኔታ ጸጉርህ ለምን አድጓል በሚል ነው። አንድ ወጣት በቀጥታ በመንግስት የጸጥታ ኃይሎች የተገደሉ ጸጉርህ ያደገው ለምንድን ነው በሚል ነው የተገደለው ተብሏል። ሌሎች አካባቢ ያሉ መረጃዎችንም ማድረስ እንቀጥላለሁ። የችሎት መረጃዎችን ነው የማስከትለው። ወደ ችሎት መረጃዎች ሲሄድ የቤተክርስቲያን መምህራን እንግዲህ በስር ላይ ይገኛሉ ከአዲስ አበባ ለሚኩራ ክፍለ ከተማ ተይዘው እስር ቤት የሚገኙት ከባለፉት ታኅሳስ ጀምሮ እነ መምህር ልሳን ወርቅ እነ መምህር ለይኩንን አበራና እነ ቀሲስ ከበደ ምትኩ ትላንትና ፍርድ ቤት ቀርበው ነበር። ልደታ ከፍተኛ ፍርድ ቤት ከዚህ በፊት በገንዘብ ዋስትና እንዲወጡም ተወስኖላቸው የነበረ ቢሆንም አቃቢ ህግ ይግባኝ በመጠየቁ ነው ድጋሚ ፍርድ ቤት የቀረቡት። አሁንም በእስር ላይ ይገኛሉ። ትላንትና ፍርድ ቤት ቀርበው የዋስትና ጉዳያቸው ክርክር አላለቀም። ስለዚህ ለሚያዝያ ስድስት ተጨማሪ ቀጠሮ ተለዋጭ ቀጠሮ ተሰጥቶባቸው ሚያዝያ ስድስት ሁለት ሺ አስራ ሰባት ልደታ ፍርድ ቤት ይቀርባሉ ተብሏል። እነዚህ ሃይማኖት አባቶች ናቸው ለሚኩራ አካባቢ ተይዘው እየታሰሩ አባቶች የተያዙት አዲስ አበባ ለሚኩራ በአብያተ ክርስቲያናት አገልግሎት ላይ እንዳሉ እንደሆነ ነው እንግዲህ መረጃ ምንጮች የገለጹት ከታሳስ ሁለት ባለፈው ታሳስ ጀምሮ እስካሁን ድረስ በፌዴራል ፖሊስ ወንጀል ምርመራ ቢሮ ነው የቆዩት። ወደ ፍርድ ቤት እየቀረቡት እንግዲህ ከሳምንት በፊት የመጀመሪያ ዙር ለ ዋስትና የቀረቡበት ነው። ዋስትና ተሰጥቷቸው በአምሳሽና በመቶ ሺህ ብር እንዲወጡ እየተወሰነ ቢሆንም አቃቤ ሕግ ይግባኝ ጠይቆ እንዳይወጡ አድርጓል ነው የተባለው። ሌላው የችሎት መረጃችን ሰለሞን ፍቃድ የጣሴ ትናንትና መጋቢት 16 ፍርድ ቤት ቀርበዋል። ከመጋቢት 16 እስከ መጋቢት 19 የምስክርነት ምስክርነት የመስማት ሂደቱን ለመከታተል ፍርድ ቤት እየተገኙ ነው የሚገኙት። በዚህም እንግዲህ ከተከሳሾቹ ቅሊንጦ ባለው አያያዝ ምክንያት ቅሬታ ያላቸው ትላንትና ፍርድ ቤት አልቀረቡም። እንዲሁም ደግሞ በዋስትና ወጥተዋል የተባሉት ፍርድ ቤት አልቀረቡም። ይሄንን በተመለከተ አቃቢ ፖሊስ በግድ ይዞ ያቅርብልኝ የሚል ለፍርድ ቤቱ አቤቱታ አቅርቧል። ጠበቆቹ ቅሊንጦ ማረሚያ ቤት ያሉ ደንበኞቻችን ወደ ችሎት ያልቀረቡት የቅሊንጦ ማረሚያ ቤት የአያያዝና የቀረበላቸው አልባሳት ተገቢ ባለመሆናቸው ነው። እስረኞች በተለይ ቅሊንጦ የቀጠሮ ማቆያ ያሉ እስረኞች ቢጫ ልብስ ቢጫ ዩኒፎርም ይለብሳሉ። ያው እኔም ለብሻ አውቃለሁ ቅሊንጦ በነበርኩበት ጊዜ እና ፍርድ ቤት ሲቀርቡ ይህንን ለብሰው ነው የሚቀርቡት። የተሰጣቸው ዩኒፎርም ግን አሮጌ የተቀዳደደ በመሆኑ እና በውስጥ ምንም አይነት አልባሳት እንዳይለብሱ በፖሊስ በመከልከላቸው ይህንን አሮጌ ዩኒፎርም ለብሰን አንሄድም ፍርድ ቤት በማለታቸው ነው ብለዋል ጠበቆቹ ለዳኞቹ ሲያስረዱ። እንግዲህ ለእስረኞች ዩኒፎርም ማሰፋት እንኳ የማይቻልበት ደረጃ ላይ መድረሱን ነው መገንዘብ የሚቻለው። እነዚህ 43 ምስክሮች አሉ ብሎ በነ ሰለሞን ፍቃደ ጣሴ ላይ አቃቢ ህግ እየተከራከረ የሚገኘው በዚህ እንግዲህ እስካሁን ድረስ ባለው ወደ አስራ አምስት የሚሆኑት ምስክርነት ሰጥተዋል። 28ቱ ደግሞ እንዲመሰክሩ በሚል ከመጋቢት 19 ጀምሮ ተለዋጭ ቀጠሮ ተሰጥቷል። ከመጋቢት 19 ጀምሮ እንዲመሰክሩ በሚል። ሌላው እነ አውል አብዱልቃድር ናቸው። ትላንትና ፍርድ ቤት በሌሉበት ቀጠሮ የተሰጠባቸው አውል አብዱል ቃድርና ወንድሙ እና ሌሎች ተከሳሾች ቅሊንጦ ባለው ምክንያት ከአልባሳት ጋር በተያያዘ አሮይ አልባሳትን ዩኒፎርም ለብሰን ፍርድ ቤት አንሄድም በማለታቸው ችሎቱ ላይ ስማቸው ተጠርቶ እንደሌሉ ተረጋግጦ በሌሉበት ቀጠሮ ተሰጥቷል። እንግዲህ የችሎት መረጃዎች ናቸው የተከታተልኩ ከችሎት መረጃዎች እንደዚሁ በየቀኑ አንዳንዶቹ ወደ እናንተ የማደርስ ይሆናል። ወደ ሌሎች መረጃዎች ሲሄድ ወደ አዲስ አበባ የሚወስደን መረጃ ነው የማስከትለው። በአዲስ አበባ የመንግስት ሰራተኞች ላይ እንግዲህ አዲስ የህይወት መጎሳቆል ወይም ደግሞ እንግዲህ ከስራ ውጭ የሚያደርግ እቅድ ነው ይፋ የተደረገው። ይሄ እቅድ እንግዲህ ሰራተኛውን አጠቃላይ እና ቤተሰቡን አደጋ ላይ የሚጥል እንዲሁም ደግሞ በሲቪል ሰርቪስ ሰራተኛውን አጠቃላይ በኢትዮጵያ የቢሮክራሲ የሲቪል ሰርቪስ መዋቅር ውስጥ የተለየ ተጽዕኖ ያሳርፋል የተባለ እንቅስቃሴ ነው በኦህዴድ ብልጽግና በኩል እየተደረገ ያለው ይህም እንግዲህ ሰራተኛውን የአዲስ አበባን ሰራተኛ ስብጥር በአጭር ጊዜ መቀየር አለብን የሚል ዕቅድ ተይዞ እንቅስቃሴ ውስጥ ስለመገባቱ ነው የመረጃ ምንጮቹ እየገለጹት። በመቶኛ እናደርገዋለን የሰራተኛውን ስብጥር ተብሎ እንቅስቃሴ እየተደረገበት ያለው እቅድ በዚህ እንደ ኦህደድ ብልጽግና ሰዎች እቅድ ከሆነ ስልሳ ፐርሰንት የአዲስ አበባን ሲቪል ሰርቪስ ሰራተኛ ከኦህዴድ ብልጽግና ደጋፊዎች እናደርጋለን፣ ሌላውን ደግሞ ለሌላው ኢትዮጵያ 40 ፐርሰንቱ እናደርጋለን የሚል እንቅስቃሴ ነው እየተደረገ ያለው። ይሄ አይን ያወጣ አይን ያወጣ ተቀባይነት የሌለው አሰራር ነው ሲል እንግዲህ አንድ ከተማ አስተዳደሩ ያሉ የመረጃ ምንጭ ይህንን አጋርተዋል። ተግባራዊ ለማድረግ እንቅስቃሴ ላይ ናቸው። የመረጃ ምንጩ አዲስ አበባ የህዝብ ቁጥር በመቶኛ ከአስራ ስድስት ፐርሰንት በላይ የማይሆን የመቶኛ በመቶኛ ድርሻ ያለው አካል የሲቪል ሰርቪሱን 60% ሊቆጣጠር የሚችልበት የሚንቀሳቀስበት መንገድ ተቀባይነት የለውም። የከተማው አስተዳደር የከተማው ህዝብ የራሱ አስተዳደር ያለው ነው። ስለዚህ የከተማው ህዝብ 16% ውክልና ያለው አካል በቅደም ተከተል 16% ነው ማግኘት ያለበት። ይህ አልሆን ብሎ እንግዲህ ከንቲባም ሌሎች የካቢኔ የወረዳ የክፍለ ከተማ አመራሮችና ሌሎች ልዩ ልዩ ቦታዎች ላይ ከዚህ በላይ ከዚህ በላይ ድርሻ ወስደው የሚገኙት የኦህደድ ብልጽግና ሰዎች አሁን ደግሞ ሲቪል ሰርቪሱን ስልሳ በመቶን መውሰድ አለብን የሚል እንቅስቃሴ ጀምረዋል፣ ነው እየተባለው። እንግዲህ አንዳንድ መስሪያ ቤቶች ላይ እንደ መቶ ፐርሰንት የደረሱባቸው አሉ፣ በፌዴራልም በአዲስ አበባም። ይሄን ፈጽሞ ተቀባይነት የለውም። በዚህ በተደጋጋሚ ገምግመናቸዋል አንስተን ነበር። ሊሰሙ አልቻሉም። ወደፊት ምን እንዳቀዱ ጭምር የሚያሳይ ነው ይላሉ፣ አንድ ከተማ አስተዳደሩ ባለስልጣን። እንግዲህ ከቅርብ አደል ቁንጽር የፖለቲካ ስግብግብነታቸው የኢትዮጵያን ሌላውን ኢትዮጵያዊ አደጋ ላይ የሚጥል ነው። ስለዚህ ይሄ እንግዲህ ቀድሞ መረጃው በመውጣት መጋለጥ አለበት ብለዋል። አርባ ስልሳ ፐርሰንቱን እናደርጋለን ነው እንግዲህ። አርባ ፐርሰንት ለሌላው ኢትዮጵያዊ ስልሳ ፐርሰንት ደግሞ እኛ እንወስዳለን በሚል እናዳነቻቤ እና መዋቅራቸው የአዲስ አበባ ከተማን አጠቃላይ የሲቪል ሰርቪስ ተቋማት ለመቆጣጠር እንቅስቃሴ ላይ መሆኑን ነው የመረጃ ምንጩ እየገለጹት። ይህ እንግዲህ ከአሁን በፊት በተለያየ መንገድ በፌደራልም በአዲስ አበባም ደንቦችን ሲያወጡ፣ መመሪያዎችን ሲያወጡ፣ የምዘና ፈተናዎች እናደርጋለን ሲሉ፣ እንዲሁም ደግሞ ዝውውሮችን ለሌላው ኢትዮጵያ አንፈቅድም በሚል ከኦሮሚያ ክልል ብቻ ይህን ዝውውር እና ዳነቻ ቤ እያደረጉ እንደሆነ ይታወቃል። በአዲስ አበባ ትይዩ የሆኑ ሁለት ትምህርት ቢሮዎችን ነው ያቋቋመው። የሚገኙት አዲስ አበባ ውስጥ እንደ አስራ ስድስት ፐርሰንት የሆኑ የኦሮሞ ተወላጆች ናቸው የሚገኙት። ከዚህ ውስጥ እንግዲህ ለነዚህ አንድ የትምህርት ጽህፈት ቤት ለብቻ ተቋቁሞ የከተማው በጀትን በዛ መንገድ እየሄደ ነው የሚገኘው። ይሄ ጉዳይ መቼ ይቆማል? የኦሮሞ የግራ ዘመን ፖለቲከኞች ነፃ ሪፐብሊክ ኦሮሚያን መሰረታለን ከሚለው እንቅስቃሴ ጋር እና ናዳነች አበበ እነ ሽመልስ አብዲሳ ከላይና አብይ አህመድ ይዘውት የተንቀሳቀሱ ካለው እቅድ አንጻር ይሄ ጉዳይ ወደ የት እየሄደ እንደሆነ በግልጽ ማሳያ ነው። አሁን በተለይ በሰሜን ኢትዮጵያ ያለውን አጠቃላይ የፖለቲካ ቀውስና ውጥረት ተከትሎ በማን አለብኝነት አዲስ አበባን በሚያክል ትልቅ ከተማና ለዘመናት ለዘመናት ሁሉም ኢትዮጵያ በኖረበት ከተማ ውስጥ እየተፈጸመ ያለው ግፍ ይህንን ነው የሚመስለው። እንግዲህ ተጨማሪ መረጃዎች በዚህ ጉዳይ ላይ የሚወጡ ይሆናሉ። እየተከታተል የማድረስ ይሆናል። ሌላው የጃልሰኝን ጦር በተመለከተም እንደዚሁ ሁለት መረጃዎች ደርሰውኛል። ወደ እናንተ ላድርስ። ባለፈው ለመንግስት እጅ ሰጥተዋል ተብሎ በኦሮሚያ ክልል የተለያዩ ኃላፊነቶች ሰጥተዋቸው እነ ጃል ሰኝ እና ቡድኖቻቸው የጦራቸው ጉዳይ አነጋጋሪ እየሆነ ነው ተብሏል። እነ ጃል ሰኝ ጦር ሁለት ምርጫ ቀርቦለት ነው ያለው። አንደኛው ወደ ወታደራዊ ስልጠናዎች እና ወደ ወታደራዊ ማሰልጠኛ ካምፖች ገብታችሁ ብትፈልጉ አድማብተና ብትፈልጉ መከላከያን ተቀላቀሉ በሚል በዚህ ግፊት ወደ ካምፕ የገቧሉ አይ እኛ መቋቋም ነው የምፈልገው፣ መቋቋሚያ ገንዘብ ይሰጠንና ወደ ማህበረሰቡ እንቀላቀላለን ብለው ደግሞ ገንዘብ የተቀበሉ ደግሞ ገንዘብ ተቀብለው ሄደዋል ነው የተባሉት። በሁለቱ አማራጮች ውስጥ ያሉ ታጣቂዎች አሁን በምን ሁኔታ ላይ ይገኛሉ የሚለው ጉዳይ ነው እንግዲህ ዋና መረጃ የሆነው። በዚህ መንገድ እንግዲህ ወደ ገንዘብ ተቀብለው ወደ ማህበረሰቡ ተቀላቅለዋል የተባሉት የነ ጃል ሰኝ ታጣቂዎች አብዛኞቹ አሁን በዝርፊያና በእገታ ላይ ተሰማርተዋል ነው የተባሉት። ከመንግስት በተቀበሉት ገንዘብ አዳዲስ ታጣቂዎችን በመመልመል እገታና ዝርፊያ ተሰማርተዋል። ሰሞኑን ከዚህ ጋር በተያያዘ 16 ቦታዎች ላይ ተመላሽ የነጃል ሰኝ ታጣቂዎች ወደ ማህበረሰቡ ተቀላቀሉ ከተባሉ በኋላ በ16 ቦታዎች ላይ እገታ ፈጽመዋል ፈጽመዋል፣ አሉ የመረጃ ምንጮቹ። እነዚህን እገታዎች የፈጽሟቸው እንግዲህ መንግስት ወደ ማህበረሰቡ ተመለሱ ብሎ እስከ ትጥቃቸው የለቀቃቸው እንዲሁም ደግሞ መቋቋሚያ ገንዘብ የሰጣቸው የሸኔ ታጣቂዎች ናቸው ይህን ያደረጉት። እንግዲህ ከዚህ ጋር በተያያዘ ይሁን በሌላ ምክንያት ግን አልታወቀም። ስልጠና ውስጥ ያሉ በወታደራዊ ካምፕ ስልጠና ውስጥ ያሉ የነጃል ሰኝ ታጣቂዎች አብዛኞቹ ተረሽነዋል የሚል መረጃ ወጥቷል። እነዚህ ታጣቂዎች በምን ምክንያት እንደተረሸኑ የተገለጸ ነገር ባይኖርም ጓደኞቻቸው እያደረጉ ያለውን ዝርፊያ ተከትሎ ምናልባት ከነሱ ጋር ግንኙነት ይኖራቸዋል፣ ወይም ደግሞ ካልሆነ ደግሞ ከእስካሁን ባለው ሁኔታ መንግስት ይህንን ባለመቀበል እርምጃ ወስዶ ይሁን በሌላ ምክንያት የታወቀ ነገር የለም። አብዛኞቹ ግን ተረሽነዋል የሚል መረጃ ወጥቷል። በተያያዘ እንደዚሁ የኦነግ ሸኔን መረጃ በተመለከተ የእነ ጃል መሮ ሸኔ ቡድን ሰሞኑን በተለያዩ አካባቢዎች ከባድ ውጊያዎችን እያደረገ እንደሚገኝ የመረጃ ምንጮቹ ገልጸዋል። ከወለጋ ባሻገር ወሳኝ በሚባሉ ቦታዎች ነው ውጊያ እያደረገ የሚገኘው። በአንደኛው በኢትዮጵያና በኬንያ ድንበር አካባቢ በቦረና ቀጠናዎች፣ ሁለተኛ ከአዲስ አበባ ጅቡቲ በሚወስደው ዋናው መንገድ በተለይ በስምጥ ሸለቆ ቀጠናዎች ወደ ቦሰት ወለንጭቲና አካባቢ ላይ ውጊያዎችን እያደረገ ነው የሚገኘው እንደ መረጃ ምንጮቹ ለሰዓታትም ጭምር የኢትዮ ጅቡቲን ዋና መንገድም ታጣቂዎቹ ተቆጣጥረው ነበር ተብሏል ቦሰት አካባቢ ከዛ ባሻገር በአዲስ አበባ በቅርብ ቀናት በሚገኙት የሸዋ ቀጠናዎች እና የአባይ ሸለቆዎች ላይ አዳዲስ ውጊያዎችን እና የአዳዲስ አውደ ውጊያዎችን ከፍተዋል ነው የተባለው። በተለይ በዚህ በሸዋ ቀጠና አዲስ እንቅስቃሴ እያደረጉ ነው፣ በሰላሌ ቀጠና እስከ አባይ ሸለቆ የሚሉ መረጃዎች ናቸው ያሉት። ይህን መረጃ በተመለከተ በእርግጥ ድጋፍ እየተሰጣቸው ያሉ የሽኔ ታጣቂዎች አሉ። የብልጽግና መዋቅር ማኩረፉን ተከትሎ የነጃልመሮን ቡድን እንደ አማራጭ በማየት የአካባቢው ብልጽግናና የሲቪል እና ወታደራዊ ባለስልጣናት መረጃ በመስጠት ነው እንግዲህ ይህን እየተባበሯቸው ያሉ የሚሉ መረጃዎችን ጨምሮ ለማንኛውም ባለው ሁኔታ ይህንን ነው የሚመስለው። ወደ አማራ ክልል ወዳሉ የግንባር መረጃዎቻችንና ተያያዥ መረጃዎቻችን ስንመለስ ወደ ጠለምት የሚወስደን መረጃ ነው የማስከትለው። በሰሜን ጎንደር ምዕራብ ጠለምት ወረዳ ጻዲ ቀርኒ ቀበሌ የጸጥታ ኃላፊ በህዋት ታጣቂዎች ታፍኖ ተወስዷል ተብሏል። የጸጥታ ኃላፊ ተይዞ የተወሰደው ከአሁን በፊት በተፈናቃዮች ስም ወደ አካባቢው በመጡ የህዋት ታጣቂዎች አማካኝነት ነው ተብሏል። ይህንን ወንጀል የፈጸሙት ባለፈው ተፈናቃይ ይምጣ ሲባል ተቀላቅለው የገቡ የህዋት ወታደሮች ናቸው። ወታደሮቹ በተፈናቃይ ስም ከገቡ በኋላ በተለያዩ ወንጀሎች የተሳተፉ ነው የሚገኙት የጦር መሳሪያዎችንም ወደ አካባቢው በየጊዜው በተለያየ መንገድ ከትግራይ እያስገቡ እያከማቹ ነው የሚገኙት። ለምሳሌ ላሉ የመረጃ ምንጮቹ ምዝክር አዮ ሆሎ ማይተክሌት ጻዳ ቀርን ተብሎ የሚጠሩ ቀበሌዎች አካባቢ በተፈናቃይ ስም የተመለሱ ሚሊሻዎች አሁን በትጥቅ ራሳቸውን አደራጅተው ከትግራይ ከሚገኘው ህወሓት ጋር መረጃዎችን እየተለዋወጡ በአካባቢው ማህበረሰብ ላይ ከፍተኛ ግፍና ሰቆቃ፣ ወንጀል፣ እገታ፣ ግድያዎችን እየፈጸሙ ነው የሚገኙት። በመረጃ በመሰብሰብ ወደ ህወሓት ወደ ትግራይ መረጃዎችን የሚያስተላልፉት የአካባቢ ሁኔታን በተመለከተ እነዚህ ናቸው ተብሏል። በትላንትና ሁለት እንግዲህ የአካባቢውን የጸጥታ ኃላፊ አፍነው ወስደዋል ነው የተባለው። ወደ ደምቢያ ቀጠና ስንሄድ ደምቢያ ቀጠና በተለያዩ አካባቢዎች የተደረጉ ውጊያዎችና ዝርዝር መረጃዎችን በተመለከተ ደልጊ አቅራቢያ በትላንትናው ዕለት ከ25 በላይ ተሽከርካሪዎችን በ25 በላይ ተሽከርካሪዎች ወታደሮችን ጭነው ወደ ጎንደር አካባቢ ሲንቀሳቀሱ በነበረበት ሰዓት የተከፈተ ድንገተኛ የድሽቃ ተኩስ የመንግስት ወታደሮች ወደ ጎላ አካባቢ ወደኋላ ተመልሰዋል ነው የተባለው። ይህን ጥቃት የፈጸመው የበጌ ምድር ክፍለ ጦር እንደሆነ የመረጃ ምንጮቹ ገልጸዋል። የደረሰው ጉዳት ግን አልታወቀም። በተመሳሳይ ከጨዋሂት ወደ ደልጊ እንቅስቃሴ ላይ የነበረም ለዚሁ ለዚህ ድጋፍ ለመስጠት ሲንቀሳቀስ የነበረ ኃይልም እንደዚሁ በድሽቃና በሞርተር በተከፈተ ድንገተኛ ጥቃት ወደ ኋላ ተመልሷል። የደረሰበት ጉዳት የለም ነው የተባለው። ቆላ ድባ ከተማ ሚሊሻ እና የሲቪል የመንግስት ኃይሎች ላይ ትናንትና ድንገተኛ ጥቃት ተፈጽሟል። በዚህም እንግዲህ አራት የሚደርሱ የሚሊሻ አባላት ስለሞታቸው መረጃ ምንጮቹ ገልጸዋል። ከሮቢት በዚሁ ደምቢያ ከሮቢት ወደ ጨዋሂት ሀይል በመቃየር ላይ የነበሩ የመንግስት ኃይሎች ላይ እንደዚሁ ድንገተኛ ጥቃት ተፈጽሟል። በዚህም ጉዳት ደርሷል። የጉዳት ደረጃው አልታወቀም ነው የተባለው በተመሳሳይ ከምስራቅ ደንቢያ 206ኛ ኮር የአማራ ፋኖ ጎንደር ጠቅላይ ግዛት እዝ በጌምድር ክፍለጦር ፋሲለደስ ብርጌድ ብርቱ ውጊያ አድርጓል። በዚህም እንግዲህ በመንግስት ኃይሎች ላይም በፋኖ አባላት ላይም ጉዳት ደርሷል ነው የተባለው። በንጹሐን ላይም በተመሳሳይ ጉዳት ደርሷል። ኮር 206 በጌምድር ክፍለጦር እንግዲህ አይሸሽን ብርጌድን በተመሳሳይ አይምባ ላይ በነበረው የደፈጣ ጥቃትና ኮሎኔል መጋል እና አጃቢዎቹ በተመቱበት አቅራቢያ ጋቢ ኩራ ወንዝ ወደ መቋሚያ ተብሎ ወደሚጠራ አቅጣጫ እንቅስቃሴ ላይ በነበሩ የመንግስት ስንቅ ተጥቅጭ ነው በነበሩ ተሽከርካሪዎች ላይ በተፈጸመ ጥቃት የደጀን ኃይል ነው የተባለው። ይህ ኃይል በዚህ ላይ በተፈጸመ ጥቃት የቡድን መሳሪያዎችን እና የነፍስ ወከፍ መሳሪያዎችን በርካታ ተተኳሾችን ፋኖ በእጁ ማስገባቱን ለማወቅ ተችሏል። ከእነዚህ እንግዲህ ሰሞኑ የነበሩትን ሁኔታዎች ነው። ሰባተኛ ቀኑን በያዘው እንግዲህ ፋኖ አንድነት ዘመቻን በተመለከተ በተለያዩ አካባቢዎች ዘመቻዎች መቀጠላቸውን ነው መረጃዎቹ የሚያሳዩ። ሰሞኑን ብርቱ ውጊያ ከተደረገባቸው አካባቢዎች መካከል አቸፈር ሊበን በሁለት ቀናት በፊት እንዲ ባለፈው ሰኞ በተደረገው ውጊያ በአካባቢው በተለይ የአማራ ፋኖ በጎጃም ሶስተኛ ክፍለ ጦር አባላት የሆኑት ሁለት ብርጌዶች የአቤ ጉበኛ ታዋቂው ደራሲ እንዲሁም ደግሞ ታዋቂው አርበኛ ቢትወደድ መኮንን የተሰየሙ ብርጌዶች በጋራ ባደረጓቸው ውጊያዎች ከፍተኛ ሰብአዊ፣ ቁሳዊ ጉዳት መድረሱ በወቅቱ ይታወቃል። በዚህ ዘመቻ አንድ ከፍተኛ ወታደራዊ ማድረግ ያለውም እንደዚሁ ወታደራዊ መሪ መገደሉ ነው መረጃዎች የሚገልጹት። እስካሁን ድረስ በስም እና በሙሉ ኃላፊነት የተገለጸ አይደለም። በነበረው ውጊያ ግን በተሽጋሪ በተፈጸመ ጥቃት ስለመገደሉ ነው። ዘግይት ብሎ የወጡ መረጃዎች የሚያሳዩት በዚህ በተለይ በሊቨን ከተማ ላይ በነበረው ውጊያ የመከላከያ አባላት የመከላከያ አስክሬኖችን አንስቶ የአድማ ብተናና የሚልሻ አባላትን አስክሬን ባለማንሳታቸው ከፍተኛ ውዝግብ ተፈጥሯል። የአድማብተና የሚሊሻ አባላት እንደዚሁ እንግዲህ ከመከላከያ ጋር በተደጋጋሚ አስከሬናችን እንኳ በአግባቡ እየተነሳ አይደለም በሚል ውዝግብ ውስጥ ገብተዋል ነው እየተባለው። አስከሬኖቹ በወቅቱ አልተነሱ ነበረ። የአካባቢ ማህበረሰብ ጭምር ነው በጋሪዎች አስከሬኖችን እያነሳው። እንዲሁም በሁለተኛ ቀን ገብተው የአካባቢ ማህበረሰብ ከቤቱ እንዳይወጣ ካደረጉ በኋላ መከላከያ አስከሬኖችን አንስተዋል ነው እየተባለው። እዚህ አካባቢ የደረሰው ጉዳት ከፍተኛ ነው። ተሽከርካሪዎችን በነበረው ውጊያ ስለመውደማቸው ነው ለማወቅ እየተቻለው። ወደ ማዕከላዊ ጎንደር ስንሄድ ማዕከላዊ ጎንደር በተለያዩ አካባቢዎች ትላንትም ዛሬ ሙጊያዎች የተደረጉ መሆናቸውን ነው የወጡ መረጃዎች የሚያሳዩት። ወገራ ገደብዬ፣ ወርቀ ደግሞ ተብሎ በሚጠራው ሁለት ቦታዎችና ከተሞች ላይ ትላንትና ድንገተኛ ጥቃት ተፈጽሟል። በወታደራዊ ካምፖች ላይ በተፈጸመ ድንገተኛ ጥቃት ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል። ከዚህ ባሻገር ከዚህ ባሻገር ከደባርቅ ከጎንደር ወደ ደባርቅ ሽሬ አክሱም የሚወስደው ዋናው መንገድም እንደዚሁ የትራንስፖርት እንቅስቃሴ አቁሞ ነበር ተብሏል፣ በነበረው ጥቃት ምክንያት። በተመሳሳይ በዚሁ ማዕከላዊ ጎንደር በለሳ ሮቢት፣ አሳጉር ተብሎ በሚጠሩት ቦታዎች ላይ ለሁለት ቀናት የዘለቀ ውጊያ እየተደረገ እንደሚገኝ የመረጃ ምንጮች ገልጸዋል። ባለፈው እንግዲህ የበለሳ ከተማን የመንግስት ኃይሎች ለቀው መውጣታቸውና የፋኖ ኃይሎች መግባታቸውን የመረጃ ምንጮች ገልጸዋል። በዚሁ እንግዲህ ከበለሳ አካባቢዎች ሮቢት ተብላ ተጠራው አነስተኛ ከተማ እና አሳጓሪ አካባቢ ውጊያዎች ተደርገዋል። በዚህም በሚሊሻ አባላት ላይ ጉዳት ደርሷል ነው እየተባለው። ይህንን ሰባተኛ ቀን የፋኖ አንድነት ዘመቻን በተመለከተ በ11 የተለያዩ ቦታዎች ላይ በትናንትና ዕለት እንዲሁም 14 አውደ ውጊያዎች መደረጋቸውን የአማራ ፋኖ አንድነት በጎንደር ቃል አቀባይ ፋኖ ዮሐንስ አስታውቋል። ዛሬም በተለያዩ አካባቢዎች ውጊያዎች መቀጠላቸውን ነው እየገለጹት። በተመሳሳይ ከዚህ ከዘመቻ አንድነት ጋር በተያያዘ በዘመቻ በወሎ ከጋሸና ወደ መቄት ፍላቂት ወደ ጎንደር እንዲ ጋይንት ደብረ ታቦር እንቅስቃሴ ላይ በነበሩ ወታደራዊ ተሽካሪዎች ላይ እንደዚሁ ድንገተኛ ጥቃት ተፈጽሟል። አጼዋ ተብሎ የሚጠራው አካባቢ በተፈጸመ ድንገተኛ ጥቃት ሁለት ወታደራዊ ፓትሮሎች ላይ የአድማብታን አባላትን ይዘው የነበሩ ላይ በተፈጸመ ድንገተኛ ጥቃት አብዛኞቹ ሙትና ቆስለኛ ሆነዋል ነው የሚለው የአማራ ፋኖ ነው በወሎ የላስታሳብ ነው ፎር ባወጣው መረጃ ከዚህ ባሻገር ሰሞኑን ከወልዲያ ከላሊበላ ከጋሸና እንዲሁም ከጨጮህና ከአካባቢው በርካታ ኃይል ወደ ጋይንት እና ደብረታቦር እየገባ መሆኑን የመረጃ ምንጮች ገልጸዋል። በትላንትናው ዕለት በርካታ ወታደር ተሽካሪዎች ከዚሁ ከመቄት በጨጮህ በኩል ወደ ጋይንት በብዛት ሲገቡ ተመልክተናል ሲሉ ገልጸዋል የመረጃ ምንጮች። ዛሬም በተለያዩ አካባቢዎች ውጊያዎች የተደረጉ ይገኛሉ። ሌላው መረጃ ወደ ትግራይ የሚወስደን ነው። ለትግራይ ጊዜያዊ አስተዳደር ሹመትን በተመለከተ የተላለፈው የጠቅላይ ሚኒስትሩ መልእክት ብዙዎቹን እያነጋገረ ነው የሚገኘው። ጠቅላይ ሚኒስትር አብይ አህመድ የትግራይ ጊዜያዊ አስተዳደርን የሁለት ዓመት ጊዜ ገደብ መጠናቀቅ ተከትሎ እና እንዲሁም ደግሞ ምርጫ ለመደረጉ በዚህ እንግዲህ በጊዜያዊ አስተዳደር መቀጠሉ አስፈላጊ ነው ስለተገኘ በትግራይ ጊዜያዊ አስተዳደር ፕሬዚዳንት ዙሪያ በኢሜይል ሰዎች ጥቆማ እንዲሰጡ የሚል ጽሑፍ አሰራጅተዋል። ይህንን በተመለከተ እንግዲህ የተለያዩ አስተያየቶች ናቸው እየመጡ ያሉት። አንደኛው በዚህ የኢሜይል መልእክት አንደኛ መልእክቶቹ ትክክል ያለመሆን ድላቸው ወይም ደግሞ የሚፈልገውን ሰው ለምሳሌ ብልጽግና ከፍተኛ የሆነ የሚዲያ ሰራዊት አለው። በተመሳሳይ ሰዓት በርካታ ኢሜሎችን ኢሜል በማድረግ አቅጣጫ በመስጠት ብልጽግና የሚፈልገውን ሰው ሊያደርግ ይችላል በጣም በርካታ የሚዲያ ሰራዊት ስላለው እና ዲጂታል ሰራዊቱን በመጠቀም በተመሳሳይ ህወሓትም የቆየ እንደዚሁ የራሱ ዲጂታል ወያኔ የሚባል ቲም አለው። በዚህ አማካኝነት ሌላ ሰው ሊጠቁም ይችላል። ወይም ደግሞ እንግዲህ አሁን ውዝግብ ውስጥ ካሉ ሰዎች መካከል ሌላ ሊጠቁም ይችላል። ህወሀትም ፍላጎቱን ሊያስፈጽም ይችላል፣ አብይም። ሆኖም ግን ይህንን ማጣራት ኢሜሎችን መመርመርም አስቸጋሪ ስለሚሆን ይሄ ተጠቁሟል በሚል እና ነፃ እንዲሁም ደግሞ በህዝብ ጥቆማና በህዝብ አስተያየት እየመጣ ነው በሚል የሚፈልጉት ሰው ለማድረግ ይሆናል የሚሉ የተለያዩ ምልከታዎች ናቸው እየመጡ ያሉት። እንግዲህ ከዚህ ጋር በተያያዘ ታደሰ ወረደ ሹመት ተሰጥቶታል የሚሉ መረጃዎች እንዲሁም ደግሞ አምባሳደሩ እንዲሁም አሳምነውን በእጩነት ቀርበዋል የሚሉ ባለፈው ሳምንት የወጡ መረጃዎች ነበሩ። እስካሁን ድረስ ከእነዚህ ሁሉ ወደ ተግባር እየገባ የለም። አሁን በዚህ መንገድ ነው ጥቆማ ሰጡ እየተባለ የሚገኘው። ከዚህ ከህወሀት ጀኔራሎች ጋር በተያያዘ ባለፈው አንድ መረጃ አውጥቼላችሁ አድርሻችሁ ነበረ የምግበይ የቤት ንብረት እንዳይንቀሳቀስ ከዛ በኋላ ሌሎች የህዋት ጀነራሎችም እንደዚሁ ሀብትና ንብረታቸው እንዳይንቀሳቀስ ስለመታገዱ የሚገልጹ መረጃዎች አሉ። ወደ ትግራይ ነዳጅ አይገባም የሚለው ጉዳይም እንደዚሁ እንግዲህ አነጋጋሪ ሆኖ ነው የሚገኘው። ከባለፈው መጋቢት ስድስት ጀምሮ አስራ አንደኛ ቀኑን ይዟል። እስካሁን ድረስ ወደ ትግራይ አዲስ ነዳጅ አልገባም። ስለዚህ በትግራይ አካባቢ ማህበራዊና ኢኮኖሚያዊ ቀውስ ሊቀሰቀስ ይችላል። ነዳጅ አለመግባቱ ደግሞ አሉታዊ ተጽዕኖ ይኖረዋል። እንግዲህ በትግራይ አካባቢ ከአሁን በፊት የፌደራል መንግስት አንዳንድ አገልግሎቶችን ያግር ነበር። በህዋት አመፅ ምክንያት የዛ አካል ነው ወይ የሚለው ጉዳይ ብዙዎቹን አስደንግጧል። ተጨማሪ መረጃዎችን ይዤ በሌላ የመረጃ ሰዓታችን እስከምንገናኝ ድረስ ለሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። መልካም ጊዜ